የነዳጅ ዋጋ ላይ ማስተካከያ የሚፈጥር ውሳኔ ተግባራዊ ተደረገ። በዚህም መሰረት በከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ ተደርገዋል። በከተሞች የኢኮኖሚ እንቅስቃሴ፣ የህዝብ ብዛትና ሌሎች ተያያዥ ምክንያቶችን መሰረት ያደረገ አዲስ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመርን የነዳጅና ኤነርጂ ባለስልጣን ይፋ አድርገዋል። የነዳጅና ኤነርጂ ባለስልጣን ይፋ እንዳደረገው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የገበያ ድርሻ ውሳኔውን ለማስፈጸም የሚያስችል መሪያ የነዳጅ አከፋፋይ ኩባንያዎች በተገኙበት ቀመሩን አስታውቀዋል። የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናት ያቀረቡት በባለስልጣኑ የነዳጅና ኤነርጂ የገበያ ጥናትና የታሪፍ መሪ ስራ አስፈጻሚ ተወካይ አቶ ሞላ ካሳሁን በጅቡቲ ወደብ ነዳጅ የማከማቸት ውስንነት፣ ከተርሚናል ዲፖዎች ወደ ተሽከርካሪ የመጫን ፍጥነትና የአቅም ማነስ፣ የትራንስፖርትና ሎጂስቲክስ ውስንነት፣ በሁሉም አካባቢዎች የተረጋጋ የነዳጅ አቅርቦት ስርጭትና የከተሞችን የገበያ እንቅስቃሴ መሰረት ያደረገ የገበያ ድርሻ ወይም የነዳጅ ውጤቶች የክፍፍል ቀመር አለመኖር፣ የነዳጅና አቅራቢ ድርጅት የጭነት አስተዳደር ስርዓት ግልጽነትና የፍታዊነት ችግር ያለበት መሆኑ፣ የነዳጅ ትዕዛዝ ከቀረበ በኋላ ተቋማት በእኩል የሚስተናገዱበት አሰራር አለመኖር፣ የቀጥታ ተጠቃሚና ለኮንትሮባንድ ተጋላጭ የሆኑ አካባቢዎች መኖራቸው በጥናቱ የተለዩና በዘርፉ የሚስተዋሉ ተግዳሮቶች መሆናቸውን ዘርዝረዋል። በዚህም የነዳጅ ተደራሽነት ችግር ከባለድርሻዎች ማለትም ከኩባንያዎች፣ ከማደያዎችና ከክልል ከተሞች ብዙ ጊዜ እንደሚጠየቅ አቶ ሞላ ገልጸው ሁሉም ከተሞችና ማደያዎች በመጫን ልካቸው ነዳጅ እንዲያገኙ ማስቻል፣ የተረጋጋ የነዳጅ አቅርቦት እንዲኖር ማድረግ፣ ግልጽና ምቹ የገበያ ተደራሽነት ስርዓትን በመዘርጋት ህገወጥነትን መከላከል፣ በተደጋጋሚ ከህብረተሰቡ ለሚነሱ ጥያቄዎች ምላሽ መስጠት፣ የከተሞችን ፍላጎትና አጠቃቀም መሰረት ያደረገ ፍትሐዊ የነዳጅ ስርጭት እንዲኖር ማድረግ፣ የተለያዩ የአገሪቱ አካባቢዎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች፣ የህዝብ ብዛትና ሌሎች ቁልፍ ጉዳዮችን መሰረት ያደረገ አዲስ መመሪያ መውጣቱን ተናግረዋል። የህዝብ ብዛት፣ የትራንስፖርትና የኮሪደር ልማት፣ ከፍተኛ የትራንስፖርት ፍሰት፣ የንግድ የንግድና የቱሪዝም ኮንፈረንስ፣ የኢንዱስትሪ ማዕከላት፣ የፖለቲካና የህዝብ አገልግሎት ማዕከላት፣ የግብርና የማዕድን ልማት እንቅስቃሴ የሚገኝባቸውና ነዳጅ ለሌላቸው ወረዳዎች በትስስር የሚቀዱ ከተሞች ተብለው በሰባት ምድቦች መደልደላቸውን ጠቅሰዋል። ለሁሉም ከተሞች በቀን 92 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ቤንዚን ለማቅረብ መታሰቡን የገለጹት አቶ ሞላ የቀጥታ ተጠቃሚዎች በ አዲሱ የገበያ ድርሻ በመደበኛ ከሚቀርበው ተለይቶ 16 በመቶ በቀን እንዲደርሳቸው መደረጉን፣ ለኮንትሮባንድ ተጋላጭ የሆኑና በኮታ የሚተዳደሩ ከተሞች 6 በመቶ ነጭ ናፍጣና 5 በመቶ ቤንዚን እንዲቀርብላቸውና ቀሪው ደግሞ በሰባት ምድቦች ለተደለደሉት ከተሞች እንዲከፋፈል ተደርጎ ስሌቱ መሰራቱን ተናግረዋል። በቀመሩ መሰረት ምድብ አንድ ላይ የተደለደሉት አዲስ አበባና በዙሪያ የሚገኙ የሸገር ከተሞች መሆናቸውን፣ ለምሳሌ በቀን ከሚቀርበው 92 ሚሊዮን ሊትር ነጭ ናፍጣ ውስጥ 22 በመቶ እንዲሁም ደግሞ 42 በመቶ ቤንዚን እንዲደርሳቸው መታሰቡን አመላክተዋል በሁለቱ ከተሞች የሚገኙ ማደያዎች በወር 1320 ቦቴ ነጭ ናፍጣና 822 ቦቴ ቤንዚን እንደሚደርሳቸው አስረድተዋል ከክልል ከተሞች ባህር ዳርና ጎንደርን ጨምሮ ሌሎች በምድብ ሁለት የተመደቡ 9 ከተሞች 138 በመቶ ነጭ ናፍጣ 15 በመቶ ደግሞ ቤንዚን እንደሚከፋፈሉ በመጥቀስ ይህም አንድ ከተማ በወር 90 ቦቴ ናፍጣና 49 ቦቴ ቤንዚን ይደርሰዋል ብለዋል በዚህ ስሌት መሰረትም በየምድቡ እንደሚቀጥል ተናግረዋል። እንደ ደብረ ብርሃን፣ አርባ ምንጭ፣ ሆሳና፣ ሰርዶና የመሳሰሉ ከተሞች የሚገኙበት ምድብ አራት በቀን 91800 ሊትር ነዳጅ እንደሚደርሳቸው ጠቁመዋል። በአዲሱ የገበያ ድርሻ መሰረት በአንድ ምድብ በተደለደሉ ሁሉም ከተሞች የሚገኙ ማደያዎች ከሚቀርበው ነዳጅ እኩል ድርሻ ተጠቃሚ የሚሆኑበት አሰራር እንደሚፈጠር ተናግረዋል። ይህንንም ሲያስረዱ በምድብ አራት የሚገኙት ከተሞች በቀን 91800 ሊትር ነዳጅ ሳቸው በዚህ ምድብ የሚገኙ እያንዳንዳቸው ከተሞች 39600 ሊትር እኩል ነዳጅ እንደሚደርሳቸው እና ማደያዎችም ይህንን ፍትሐዊ በሆነ መንገድ ይከፋፈላሉ ብለዋል። በምድብ የሚገኙ ከተሞች በቀን ከሚጫነው ነዳጅ እኩል መጠን ያለው ድርሻ የሚያገኙ መሆናቸውን፣ ማደያዎቹ ለሚገኙበት ከተማ ከሚሰጠው ድርሻ በተመሳሳይ እኩል ተካፋይ መደረጋቸው፣ ማደያዎቹ በተለያየ ምክንያት የተቀመጠላቸውን ድርሻ የማያነሱ ከሆነ ደግሞ በከተማው ለሚገኙ ሌሎች ማደያዎች ኩባንያው እንዲያከፋፍል መፈቀዱ ኩባንያዎች በገንዘብ ስራ በመልቀቅ ወይም በሌላ ምክንያት የተመደበላቸውን ድርሻ የማያነሱ ከሆነ ደግሞ የነዳጅ አቅራቢ ድርጅት የእነሱን ድርሻ ለሌሎች ኩባንያዎች ወይም ለራሱ ዲፖ እንዲጭን መደረጉ የአዲሱ ቀመር የትኩረት አቅጣጫዎች መሆናቸውንም አብራርተዋል። በሁሉም የአገሪቱ አካባቢዎች ፍትሃዊ የነዳጅ ስርጭት መኖር፣ የነዳጅ ስርጭትን በተመለከተ የባለ ድርሻ አካላት የሚያነሷቸው ቅሬታዎችና በህብረተሰቡ ላይ ይፈጠር የነበረውን መጉላላት መቀነስ፣ የነዳጅ አቅርቦትና ስርጭት በፕሮግራም እንዲመራ ማድረግ የነዳጅ ስርጭትን በተሻለ ሁኔታ መቆጣጠርና ማደያዎች ኩባንያ ሲቀይሩ ያላቸውን ድርሻ ይዘው ወደ አዲሱ ኩባንያ እንዲሄዱ ማስቻል ከገበያ ድርሻ ክለሳው የሚጠበቁ ውጤቶች መሆናቸውን አስረድተዋል። ሁሉም ከተሞችና ማደያዎች በመጫልካቸው ነዳጅ እንዲያገኙ ማስቻል፣ የተረጋጋ የነዳጅ አቅርቦት እንዲኖርም፣ ግልጽና ምቹ የገበያ ተደራሽነት ስርዓት በመዘርጋት ሕገወጥነትን መከላከል፣ በተደጋጋሚ ለሚነሱ ጥያቄዎች ምላሽ መስጠት፣ የከተሞችን ፍላጎትና አጠቃቀም መሰረት ያደረገ ፍትሐዊ የነዳጅ ስርጭት እንዲኖር ማድረግ የተለያዩ የአገሪቱ አካባቢዎች ማህበራዊና ኢኮኖሚያዊ እንቅስቃሴ፣ የህዝብ ብዛትና ሌሎች ቁልፍ ጉዳዮችን መሰረት ያደረገ የነዳጅ ስርጭት ማድረግ የቀመር ክለሳው ዋና ዓላማዎች እንደሆኑ አክለዋል። ኩባንያዎች ፕሮግራም አውጥተው የነዳጅ ግዢ እንዲፈጽሙ እንደሚደረግ የጠቀሱት አቶ ሞላ በዚህም ጅቡቲ ላይ የሚፈጠር ወረፋን ያስቀራል ተብሎ እንደሚታሰብ ገልጸዋል። ግልጽና ለቁጥጥር ምቹ የሆነ የገበያ ድርሻ አሰራር በመዘርጋት ህገወጥነትንና ሌብነትን መከላከል የስርአቱ አንዱ ዓላማ መሆኑን የገለጹት ደግሞ በባለስልጣኑ የህግ አገልግሎት ስራ አስፈጻሚ አቶ ሀብታሙ ሚልኪ ናቸው። በአሰራር ሥርዓቱ አዲስ አበባና በዙሪያዋ ያሉ ገላን፣ ለገጣፎ፣ ሱሉልታ፣ ቡራዩና ሰበታ ከተሞች በምድብ አንድ ይገኛሉ። በየክልሉ ያሉ ትልልቅ ከተሞች ማለትም ባህር ዳር፣ ድሬደዋ፣ ሐዋሳ፣ መቀሌ፣ ጎንደር፣ አዳማ፣ ሰመራ፣ ሎጊያ፣ ዲቼቶና አይሻ በምድብ ሁለት ተካተዋል። ቢሾፍቱ፣ ጅማ፣ ሻሸመኔ፣ ደሴ፣ ሞጆ፣ ኮምቦልቻ፣ ሃራ፣ ወላይታ ሶዶ፣ ደወሌ፣ አዋሽ ሰባት እና ጋምቤላ ከተሞች በምድብ ሶስት ተደልድለዋል። ደብረ ብርሃን፣ አርባ ምንጭ፣ ሆሳና፣ ሰርዶ፣ ባሌሮቤ፣ ነቀምቴ፣ ሚዛናማን፣ አሰላ፣ ወሊሶ፣ አሶሳ፣ ሚሌ፣ ወልዲያ፣ አምቦ፣ ደብረ ማርቆስ፣ ደብረ ታቦር፣ ቡታጅራ፣ ጋላፊ፣ ወልቂጤ፣ መተሃራ፣ ወራቤ፣ ቦንጋ፣ ወረታና እንጅባራ ምድብ አራት ናቸው። በምድብ አምስት ስድስትና ሰባት የተደለደሉ ከተሞች ደግሞ በአራቱ ምድቦች ውስጥ ያልተካተቱና የነዳጅ ማደያ ያለባቸው የዞንና የወረዳ ከተሞች መሆናቸውን አቶ ሀብታሙ አስረድተዋል። የነዳጅ ቀጥታ ተጠቃሚነት የመንግስት የልማት ድርጅቶችንና ትልልቅ የግንባታ ፕሮጀክቶችን እንደሚያካትት ጠቅሰው የገበያ ድርሻው በየሶስት ወሩ ክለሳ እንደሚደረግበት በተለይም ወቅታዊ የነዳጅ ፍላጎት ያላቸው እንደ መስኖና የመሳሰሉ የአካባቢ ፕሮጀክቶች ሲያጋጥሙ ድርሻው ሊሻሻል እንደሚችል በመመሪያው ላይ መስፈሩን አቶ ሀብታሙ ገልጸዋል። በጥናትና መመሪያው ላይ የተለያዩ ኩባንያዎች ጥያቄዎችን አቅርበዋል። የታፎልዲንግስ ዋና ስራ አስፈጻሚ አቶ ተንሳይ አክሊሉ የክልል ዋና ዋና ከተሞች በምድቡ ለት ሲደለደሉ እንደ አሶሳ፣ ጋምቤላ እና ወላይታ ሶዶ ያሉ ከተሞች ሳይካተቱ መቅረታቸውንና የአዲስ አበባ ጅቡቲ የትራንስፖርት መስመርን ተገቢውን ትኩረት እንዳልተሰጠው በመጥቀስ የምድብ አወቃቀር ላይ ስጋት እንዳላቸው ተናግረዋል። እንደ አቶ ተንሳይ ሁሉ በአዲስ አበባ ጅቡቲ የትራንስፖርት መስመር ያሉ ከተሞች ያላቸው ፍላጎትና የተደለደሉበት ምድብ ትክክለኛ አይደለም ሲሉ ጥያቄ የሰነዘሩት ደግሞ ሮሚስ ኢነርጂስን ወክለው የተገኙት አቶ ሳምሶን ብርሃኑ ናቸው። የወላ ኢነርጂስ የኦፕሬሽን ክፍል ኃላፊ አቶ ኃይሉ ጫላ በበኩላቸው የቀረበው ጥናት የነዳጅ ውጤቶች አቅርቦትን እንጂ ፍላጎትን መሰረት ያደረገ እንዳልሆነ ጠቅሰው ሁለቱ ተመጣጥነው ሳይሄዱ የቀረበው ድርሻ ትልቅ ችግር የሚፈጥር በመሆኑ የሀገሪቱ አጠቃላይ ፍላጎት ምን ያህል እንደሆነ ሊታወቅ ይገባል ብለዋል። የኤላ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ጌታቸው አየነው የከተሞች ምድብ ድልድል ሲደረግ የጸጥታ ችግር ባለባቸው አካባቢዎች በሚገኙ ከተሞች ላይ ያለው ተጽዕኖ ግምት ውስጥ ገብቷል ሲሉ ጠይቀዋል። ለአብነትም በወልዲያ ወደ ባህር ዳርና ጎንደር ይደረግ የነበረው ጉዞ በአሁኑ ጊዜ አስገዳጅ ምክንያት እየተፈጠረ በአዲስ አበባ በኩል እየተደረገ መሆኑን በመጥቀስ በገበያ ድርሻው ላይ የሚኖረው ተጽዕኖ ታይቷል ወይ ሲሉ ጥያቄያቸውን ሰንዝረዋል። የናይል ፔትሮሊየም ምክትል ዋና ስራ አስኪያጅ አቶ ቃልአብ ጆፕ ወደ ትግራይ ክልል የሚሄደው ነዳጅ እጥረት እንዳለበትና አምስት ማደያዎች እንዳሏቸው ጠቅሰው አንድ ማደያ በሦስት ወራት ውስጥ አንድ ቦቴ ብቻ ነዳጅ እንደሚያገኝ ይህን በገበያ ድርሻ ላይ ተጽዕኖ ስለሚኖረው በትኩረት እንዲታይና ቢያንስ እያንዳንዱ ኩባንያ በወር አንድ ጊዜ አንድ ቦቴ ማግኘት ቢችል ሲሉ ጠይቀዋል። የድሬዳዋ ደወሌ መስመር ሻሸመኔ፣ ሰመራ፣ ሎጊያና ሰርዶ ከተሞች የተደለደሉበት ምድብ ፍትሃዊ ያለመሆንና የቀጥታ ተጠቃሚዎች ድርሻ አዳዲስ ትልልቅ ፕሮጀክቶችን ታሳቢ ያደርጋሉ ሲሉም ጥያቄያቸውን አቅርበዋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲቦራ ፉፋ ለቀረቡ ጥያቄዎች በሰጡት ምላሽ አሰራሩ ተግባራዊ የሚደረገው እየጨመረ የመጣውን ህገ ወጥነት ለመከላከል እና ሀገሪቱ ለዘርፉ የምታወጣውን ሀብት በአግባቡ ጥቅም ላይ ለማዋለው ብለዋል። 3 ቢሊዮን ዶላር ለነዳጅ እንደሚወጣ እንደሚወጣና ከገቢና ወጪ ንግድ የሚገኘው የውጭ ምንዛሪ ያለ አግባብ ጥቅም ላይ መዋል የለበትም ሲሉ አስረድተዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኮንን በበኩላቸው ነዳጅ ከፍተኛ ቁጥጥር ሊደረግበት የሚገባ አላቂ ሀብት ነው ብለው በአግባቡ መጠቀም ይገባል ብለዋል። የጸጥታ ችግር ያለባቸው አካባቢዎች ድርሻ በመደበኛ ሁኔታ ስሌት መሰረት መደልደሉን የተናገሩት ዋና ዳይሬክተሩ ስርጭት ላይ ግን ጥይት ማቀበል እንዳይሆን ጥንቃቄ እንደሚደረግ ጠቁመዋል። የደረጃ ሽግሽግ ላይ ለቀረበው ጥያቄ ምላሽ ሲሰጡ ደግሞ ባለስልጣኑ እያደረገ ባለው ክትትል መሰረት አብዛኛዎቹ ተሽከርካሪዎች በአይሻ በኩል እየሄዱ መሆናቸውንና ህገወጥ ድርጊቶች የሚፈጸሙባቸው መስመሮች ሁኔታም ታይቶ ከግምት ውስጥ ገብቶ ምድቡ መውጣቱን ተናግረዋል። ድንበር አካባቢዎች ከሚገኙ ማደያዎች የሌሎች ሀገሮች ተሽከርካሪዎች እየገቡ ነዳጅ እንደሚቀዱ በመለየቱ ወደ እነዚህ አካባቢዎች የሚላከው ነዳጅ መጠኑ እንዲቀንስ ተደርጓል ያሉት ዶክተር ደስታው አሰራሩ እየተተገበረ የሚታዩ ችግሮች ደግሞ እየተለዩና እየተፈ እንደሚሄዱ አስረድተዋል። የቀጥታ ተጠቃሚዎች ድልድል አዳዲስ የሚመጡ ፕሮጀክቶችን ታሳቢ ማድረጉን በመጥቀስ በቢሾፍቱ የሚገነባው ኤርፖርት አንዱ መሆኑን ጠቅሰዋል። በአዲሱ የገበያ ድርሻ መሰረት ለቁልፍ ዘርፎች ቅድሚያ ይሰጣል ያሉት ዋና ዳይሬክተሩ ተጨማሪ ፕሮጀክቶች ሲኖሩ ስሌቱ እየታየ ማስተካከያ ሊደረግበት እንደሚችል ጠቁመዋል። አዲሱ አሰራር ኩባንያዎችን ሳይሆን ነዳጅ ለህብረተሰቡ ፍታዊ በሆነ መንገድ ተደራሽ የሚሆንበትን አግባብ በመፍጠር በዘርፉ ያለውን ችግር ይቀርፋል ተብሎ እንደሚታሰብ ተናግረዋል። አዲሱ የገበያ ድርሻ የነዳጅ መቆራረጥን ለማስቀረት እንጂ ኩባንያን ከኩባንያ የማበላለጥ እሳቤ እንደሌለውና በተያያዘው ሳምንት ተግባራዊ እንደሚደረግ አስረድተዋል። በኢትዮጵያ 60 ያህል ኩባንያዎች በነዳጅ ማከፋፈል ስራ ላይ እንደሚገኙ ተገልጿል።